የተቆረጠን መቀጠል የሚችል የሰራዊት ጌታ ልዑል እግዚአብሔር ሆይ ክብርና ምስጋና ይድረስክ። የምሬ ነው የምላቸው። እጅግ በጣም ደስ ብሎኛል፣ ቃላት ከሚገልጸው በላይ እጅግ። እንደ ራሴ ጉዳይ የእነዚህ ሰዎች ጉዳይ ያስለቅሰኝ ነበር። ባየዋቸው ቁጥር ልጆቻቸውን ባየው ቁጥር ሁሌ ነበር የሚያስለቅሰኝ መቼ ነው አንድ የሚሆኑት አምላክ ሆይ? ብትፈቅድላቸው የተቆረጠውን መቀጠል የምትችል አንተ አምላክ አለክ ሰው የፈለገውን ያክል ይሞክራል፣ ይደክማል፣ ይሄዳል፣ መሄድ ያለበትን ጥግ ዋጋ ከፍሎ ለማስታረቅ ይሞክራል። ለሰው የማይቻል ግን ለእግዚአብሔር እንደሚቻል በጣም እርግጠኛ ነበርኩኝ። ግን ባለፈው በሰሩት ቪዲዮ ላይ ሰይፉ ላይ ቀርቦ በተናገሩት ነገር ላይ ተስፋ ቆርጬ ነበረ በቃ እነዚህ ሰዎች ከዚህ በኋላ እንደዚህ አይነት እርግጠኛ ሆነው እየተናገሩበት የራሳቸው የሆነ ሊቀጥሉበት የማይችል የራሳቸው ምክንያት ይኖራቸዋል የሚል ተስፋ የሚያስቆርጥ ነገር ነበረ። ግን ያ ሁሉ አልፎ እግዚአብሔር አምላክ ታሪክን የሚቀይር ነው እና ለልጆቻቸው ለሚወዷቸው፣ እንደኔ ደግሞ የምሬ ነው ልጆቻቸውን ባየው ቁጥር ምናለ እነዚህ ባልና ሚስት አንድ ላይ ድጋሚ የሆነው ልጆቻቸውን በፍቅር አንድ ላይ ቢያሳድጉ በቃ አንዳቸው ያለ አንዳቸው የሆነ የወረደ እንትን እንዳላቸው በመካከላቸው የሆነ ጎዶሎ እንዳለ የሚያሳይ ነበረ። ሁለቱም ያለ አንዳቸው ሙሉ ሁነው አይታዩኝም ነበር ለማለት ነው። እግዚአብሔር አምላክ ክብርና ምስጋና ይገባው። እናቴ ቅድስት ኪዳነ ምሕረት ክብርና ምስጋና ይገባት። እነዚህ ባለትዳሮች ለሁላችን ምሳሌዎች ናቸው። በህይወት ውስጥ መውጣት መውረድ ዝቅ ከፍ ማለት ቢኖርም ግን ወደቅን አለቀልን አበቃልን ቢባልም በእግዚአብሔር ዘንድ ተስፋ እንደማይቆረጥ ለእግዚአብሔር ሁሉም ይቻለዋል። ጊዜ ገቢር ለእግዚአብሔር ለሁሉም ደግሞ ጊዜ ያለው የሚለው ጠቢቡ አምላክ ክብርና ምስጋና ይገባው። የምሬ ነው ምላችሁ፣ እኔ እጅግ በጣም ደስ ብሎኛል። አምላክ ከዚህ በኋላ ትዳራችሁን ባርኮላችሁ በስጋ ደሙ ታትማችሁ የመንግስቱ የዚች የምድራዊ ህይወትን ብቻ ሳይሆን በሰማይ ቤታችሁ የሚያማረ ፍሬ እንድታፈሩ እመኝላችኋለሁ። የምሬን ነው። ቃላት ሁሉ አጠረኝ እምላቸው ሁሉ ደስታዬን የምገልጽበትን ባይ ሁሉ መቆጣጠርና ያቀተኝ። የምሬ ነው ምላቸው። ቪዲዮ የመስራት ለራሱ ሙድ የለኝም። ከቤተ ክርስቲያን መጥቼ ስራ ስለነበርኩም ድክምክም ብሎኝ ነበረ። አምላኬ ይህንን ሳይ ግን አላስቻለኝም በቃ ደስታዬን መቆጣጠር አቅቶኛል። ክብርና ምስጋና ለእናቴ ለቅድስት ኪዳነ ምሕረት ድረሳት መላኩ ሚካኤል ይመስገን።